በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አስር በዝች ቀን ቅዱሳት ደናግል ደባሙንና ብስጣሙን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህ ሆነ። ስሙ ዋርስኖፍ የሚባል አንድ ሰው ነበር። ኤጲስ ቆጶስንም ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እንዲህ ደናግልም ወዳሉበት ወደ ግሃሙን ደርሶ በዚያ አደረ። በዛችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህም ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና፣ አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቁመህ ክብር ይገባውና በጌታችን በኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱስ አደናግል ነገራቸው። ሲነጋም ተነስተው ከእነርሱ ጋር ወደ መኮንኑ ሄደ። በመኮንኑ ፊት ክብር ይገባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖች በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ሰንሆር ላካቸው። እናታቸውም ትከተላቸው ነበረ። መኮንኑንም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርን መላኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚያ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ፀ ሀገረ ፀ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ንገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸውም የሚሸጡ ነበረ። የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሰይፏን ላከው። የሰያፎውም ስም አውሎጌስ ነበር። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወሽዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘባቸው። ቤተሰቦቿም ተሰነባብተዋት ጽናፍ ከሚባል አገር ወጣች። ወደ ሀገር እጽ ደርሳም መኮንኑን ተገናኘችው። ከቅዱስ ወርስኖፍና እና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፋው አውሎጌስም ክብር ይገባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እኒያ ቅዱሳት ደናግልም ራሳቸውን ቆረጧቸው ገደሏቸውም። ፈጽመውም የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑዓ ስቃይ ያሰቃዩ ዘንድ በመንኮራኩር ላይ ሰቀሏት። በዚያ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿንም ይፈውስ ነበረ። መኮንንም ወደ ወህኒ ቤት አስገባት። በዛም ጥቂት ቀን ኖረች። ወደ ፍርድ ሸንጎ አስቀርቦ ለአማልክት ሰዊ አላት። ባልሰማችው ጊዜ እራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበቧት ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆርጧት፣ እንዲሁ እናቷንና እህቷንም በሰይፍ ቆርጧቸው፣ በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ የቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ይድረሰን። ለዘላለሙ አሚን። በዚች ቀን የሰማት አቅሊሞስ የአባ ነአና እና የሰካ የእረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኖር፣ ለዘላለሙ አሚን። ዳግመኛም በዚች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእምናን ከሆነ ከንጉስ ቆስቴንጥኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያንም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያቺ መላእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃም ሁሉ ላኳት። ምእምናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችም ዘጓቸው፣ አብያተ ክርስቲያንንም ከፈቷቸው። እንደ ዛሬም በዚች ዕለት በዓል አደረጉ። ይኸውም ቆስቴንጥኖስ በነገሰ በአስራ አንድ አመቱ ነበረ እለ እስክንድሮስም ሊቀ ጳጳስን በተሾመባት በመጀመሪያው አመት ነበር። ለእግዚአብሔር ምስጋና ይሁን በእኛ ላይ ይቅርታቸው ቸርነታቸው ይደርልን ይደረግልን ለዘላለሙ አሚን።